የክልሉ ንግድ ኢንቨስትመንት ቢሮ ከክልሉ የምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር በህገወጥ የግብርና ምርቶች ግብይትና ዝውውር እንዲሁም በንግድ ፍቃድና ምዝገባ ዙሪያ በክልሉ ከሁሉም ዞኖች ለተውጣጡ የዘርፉ ባለሙያዎች በሚዛን አማን ከተማ ስልጠና ሰጥቷል። በእለቱም የቢሮው ኃላፊ አቶ ተመስገን ከበደ ስልጠናው በተለይ የኤክስፖርት ምርቶችን እንዴት መምራት እንደሚቻልና ግብይቱን ማዘመን በሚቻልበት ዙሪያ ትኩረት ማድረጉን ነው የገለጹት። ያ ስልጠና የሚያተኩረው በሁለት መሰረታዊ ጉዳዮች ላይ ነው አንደኛው በኤክስፖርት ምርቶች ላይ እንዴት መምራት አለብን የሚል ሲሆን በሁለተኛ ደረጃ ደግሞ የንግድ ምዝገባና ፍቃድ ወደ ዲጂታላይዜሽን ወይም ደግሞ ወደ ሪፎርም ስራ ንግድን ሪፎርም ከማድረግ አንጻር እየሄድን ያለንበት ሁኔታ ነው ያለው። እንግዲህ ስለ ኤክስፖርት ምርት ሲነሳ ክልላችን ከፍተኛ የሆነ እምቅ አቅም ያለው ክልል ነው። በተለይም ለኤክስፖርት የሚሆኑ ምርቶች እንደ ነቡና ሰሊጥ፣ ማሾ፣ ቦሎቄ፣ የቁም እንስሳት፣ ማዕድን ሌሎችን በርካታ ምርቶች የሚመረቱበት አካባቢ ነው። ሶ ይሄ ምርት መመረት ብቻ ሳይሆን እንደ ክልል ክልላችን ከዚህ ኤክስፖርት ምርት በአግባቡ ማግኘት ያለበትን ጥቅም ማግኘት ያለበት የንግድ ምዝገባ ወይም የኢትሬድ ጽንሰ ሀሳብ እንደ ሀገር ከተጀመረ ሁለት ዓመታት ማስቆጠሩን የገለጹት አቶ ተመስገን በእነዚህ ዓመታት በክልሉ ካሉት ከ62 ሺ በላይ ነጋዴዎች ከ22 ሺህ በላይ የሚሆኑት ኢትሬድ በመመዝገብ ተጠቃሚ መሆናቸውን ጠቁመዋል። በቢሮ የንግድ አሰራርና ሬጉላታሪ ዘርፍ ምክትል የቢሮ ኃላፊ አቶ አምዴ ፋሪስ በበኩላቸው ህገ ወጥ ንግድን መከላከል የሚቻለው የንግድ ስርዓቱን በማዘመን ባለድርሻ አካላትን በማስተባበርና በንግዱ መዋቅር የሚሰሩ ባለሙያዎችን አቅም በማጎልበት ነው ብለዋል። ባለድርሻ አካላትን በማስተባበር በንግድ መዋቅር ውስጥ የሚሰሩ ባለሙያዎቻችን አቅማቸው ገልብተው የአቅም ግንባታ ስራዎችን ሰርተን ስናበቃ በየአካባቢው ያለውን በተለይም በግብርና መስክ እንደዚሁም በንግድ ስርዓት ላይ የሚታዩ ህገ ወጦችን መከላከልና የክልሉን ህዝብ ተጠቃሚ በማድረግ በክልላችን ንግድና ኢንቨስትመንት እንዲነቃቃ ባለፉት ጊዜያት በክልሉ ንግድና ኢንቨስትመንት ቢሮ በኩል የተለያዩ ስራዎች ተሰርቷል። ከአሰልጣኝ ባለሙያዎች መካከል ሩት ተፈራ ከኮንታ ዞን፣ መስፍን በፍቃዱ ከከፋ ዞን፣ ጥሩ አለሚልማ ከምዕራብ ኦሞ ዞን በሰጡት አስተያየት በተለይ ህገ ወጥ የኤክስፖርት ምርቶችን ግብይት መከላከል ስላለው ፋይዳና ዲጂታላይዜሽን ወይም ኢ ትሬድ ለንግዱ ማህበረሰብ ስለሚያበረክቱ አስተዋጽኦ ግንዛቤ ማግኘታቸውን ገልጸዋል። አንድ ነጋዴ በኢትሬድ ተመዝግቦ ኦንላይን ትሬድ ምዝገባ ተመዝግቦ እህሉን የሰብል ምርቶችን ጭኖ ሲሄድ ህጋዊ መሆኑ የሚታወቀው በአሁኑ በዘመነ በኢትሬድ ነው። ቀደም ሲል በማኑዋል በምሰራበት ጊዜ አንደኛ በጣም እንግልት አለ፣ ማህደሮች የመጥፋት በርደን ነው የነበረውና ሲንቀሳቀሱም ያን ወረቀት ይዞ ካልተንቀሳቀሱ ንግድ ስራውን ማንቀሳቀስ አይችሉም። አሁን ወደ ዲጂታላይ ሲገባ ደግሞ የትኛም ቦታ ላይ ሆኖ በኦንላይን ማየት ይቻላል። ነጋዴ ህጋዊ ነጋዴ ስለመሆኑ በንግድ ማዕቀፍ ውስጥ እየተመዘገበ መሆኑን ማየት ይቻላል። በተለይ ትላልቅ አካባቢዎችን ተሻግረው ወደ የሚነግዱ ነጋዴዎች ንግድ ፍቃዳቸው ቴን ነምበር አለ ኦንላይን ሲገባ በትሬድ የተመዘገበ ሆኖ ይረጋገጣል። ምንም አይነት እንግልት ሳይኖር፣ ሌላ ቢሮክራሲ ሳይኖር የንግድ ስራውን አሳልጠው የሚመለስበት ነገር አለ። ነጋዴዎቻችን በብዙ ነገር ያው ሲንከራተቱ ነበር። ለመንግስት ማግኘት ያለባቸውን ጥቅም በማንዋል በሚሰራበት ጊዜ መንግስት ማግኘት ያለበትን ጥቅም እየተጠቀመ አልነበረም። ከዛ በኋላ ግን አሁን ኤትሬድ ትን ከተባለ በኋላ ሆን ነጋዴው በአለም አቀፍም ተወዳዳሪ ሆኖ እዚህ ቦታ ንግድ ፍቃድ ያወጣ በኤትሬድ ከተመዘገበ የትም ቦታ ላይ ተወዳዳሪ መስራት ይችላል።